ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ በያላችሁበት ሰላማችሁ ይብዛ በዚህ ቻናል አማርኛ እንግሊዘኛ ሂሳብ እንዲሁም ሌሎችን የትምህርት አማራጮችን እየሰጠን እንገኛለን ቻናላችን አዲስ ስለሆነ ላይክ ሸር ሰብስክራይብ አድርጉ በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ በእሱ ደውላችሁ መማር ትችላላችሁ ማለት ነው ትምህርቱንም የምንሰጡበት አማራጮች በኢሞ በቴሌግራም በዋትሳፕ እንዲሁም በሌሎቹ እየሰጠን እንገኛለን ማለት ነው በዛሬው ቪዲዮአችን አማርኛ ቃላት ምስረታ ይዤላችሁ ቀርብ ያለው፣ እሱን አንድ ባንድ አሳያችኋለሁ። ተከታተሉኝ። በዛሬው ቪዲዮአችን ይዤላችሁ የመጣው ደግሞ በመጀመሪያ ፊደላት ቃላትን ምስረታ የሚል ነው። በመጀመሪያ ፊደላት ቃላትን ምስረታ የሚል ነው። እነሱንም አንድ ባንድ አሳያችኋለሁ። ተከታተሉኝ። አሁን ወደዚህም ወደታችም አነብላችኋለሁ ሁሎችንም ሁሎችም የመጀመሪያ የመጀመሪያ ድምጽ ያላቸው ወይም የመጀመሪያ የመጀመሪያ ፊደላት ናቸው። እነሱን አሁን አንድ ባንድ አሳያችኋለሁ። ተከታተሉኝ። ቀ ረ በ ይላል። እነዚህ ሁሉም የመጀመሪያ የመጀመሪያ ፊደላት ወይም ደግሞ መጀመሪያ ድምጾች ናቸው ማለት ነው። አሁን እዚህ ጋር ምን ይላል? ቀረበ ይላል ማለት ነው። ቀረበ ቀጣይ ደግሞ መረጠ። እነዚህም በተመሳሳይ ሁሎችም የመጀመሪያ ናቸው። መረጠ በአንድ ላይ መረጠ ይላል ማለት ነው። መረጠ ይላል ማለት ነው። ቀጣይ ደግሞ አ ጨ ደ። በአንድ ላይ አጨደ ይላል ማለት ነው። አጨደ በአንድ ላይ አጨደ ይላል ማለት ነው። ቀጣይ ደግሞ ቀመመ። እነዚህ ሁለቶች ሁለቶችም መ ወይም የመቤተሰቦች ናቸው ማለት ነው። መ በአንድ ላይ ቀመመ የሚል ሰጡናል ማለት ነው። ቀጣይ ስንሄድ ደግሞ በረረ ይላል። በረረ በረረ በአንድ ላይ በረረ ይላል ማለት ነው። በረረ ቀጣይ ደግሞ የ ገሰ በአንድ ላይ ደገሰ ይላል ማለት ነው። ወደ ቀጣዩ ስንሄድ ገጠመ ምን ይላል? ገጠመ ይላል ማለት ነው። ቀጣይ ስንሄድ ደግሞ ተረፈ በአንድ ላይ ተረፈ ተረፈ ይላል። ቀጣይ ስንሄድ ደግሞ ቀጠረ በአንድ ላይ ቀጠረ ይላል ማለት ነው። ቀጠረ። ቀጣይ አ ደ ሰ አደሰ ይላል ማለት ነው። አደሰ። ቀጣይ ጀመረ ጀመረ ጀመረ

ቀጣይ ደግሞ ከፈተ ከፈተ ከፈተ ይላል ማለት ነው። ቀጣይ ጨለመ ጨለመ ይላል ማለት ነው። ለበሰ በአንድ ላይ ለበሰ ይላል ማለት ነው። ለበሰ በተነ በተነ በተነ ይላል ማለት ነው። በተነ ነደደ ነደደ ይላል ማለት ነው። ነደደ ወረሰ ወረሰ ይላል ማለት ነው። ወረሰ ቀጣይ ቀመረ ቀመረ ይላል ማለት ነው። አሰሰ አሰሰ ይላል ማለት ነው። ቀጣይ ደግሞ ነግረ ነገረ ይላል ማለት ነው። ነገረ ገመ ገመጠ ይላል ማለት ነው። ገመጠ ቀጣይ ደግሞ ሰፈነ ሰፈነ ይላል ማለት ነው። ሰፈነ ቀጣይ ደገፈ ደገፈ ይላል ማለት ነው። ቀጣይ ተ ቸራ ታቸራ ይላል ማለት ነው። ቀጣይ ደግሞ ከበረ ከበረ ይላል ማለት ነው። ቀጣይ ደግሞ በለቀ በአንድ ላይ በለጠ ይላል ማለት ነው። በለጠ ቀጣይ ደግሞ ሰለለ ሰለለ ይላል ማለት ነው። ሰለለ ቀጣይ ደግሞ ነገሰ፣ ነገሰ፣ ነገሰ ይላል ማለት ነው። ቀጣይ ነፈገ፣ ነፈገ ይላል ማለት ነው። ነፈገ ቀጣይ ደግሞ እስኪ ወደታች ደግሞ ላንብ ብላችሁ፣ ወደታች ላንብ ብላችሁ ቀረበ ቀረበ ይላል ማለት ነው። ቀረበ። ቀጣይ ደግሞ በረረ በረረ ይላል ማለት ነው። ቀጣዩ ቀጠረ ቀጠረ ይላል ማለት ነው። ቀጠረ። ቀጣይ ደግሞ ወረረ ወረረ

በለጠ ይላል ማለት ነው። በለጠ ናስ ቀጣይ ደግሞ መረጠ መረጠ ይላል ማለት ነው። መረጠ ቀጣይ ደግሞ ደገሰ ደገሰ ደገሰ ይላል ማለት ነው። ቀጣይ ደግሞ አ ደሰ አደሰ፣ አደሰ ይላል ማለት ነው። ቀጣይ ደግሞ ነበረ ነበረ ይላል ማለት ነው። ቀጣይ በተነ ይላል፣ በተነ፣ በተነ ይላል ማለት ነው። ቀጣይ

አጨደ አጨደ አጨደ ይላል ማለት ነው። ቀጣይ ገጠመ ገጠመ ይላል ማለት ነው። ቀጣይ ጀመረ ጀመረ ይላል ማለት ነው። ቀጣይ ደግሞ ከፈተ ከፈተ ይላል ማለት ነው። ቀጣይ ደግሞ ነ ደ ደ ነደደ ይላል ማለት ነው። ቀጣይ ነ ገ ራ ነገራ ይላል ማለት ነው። ተ ቸ ራ ተቸራ ተቸራ ነ

መፈገ ይላል ማለት ነው በዛሬው ቪዲዮአችን ሁሎችም እነዚህ የመጀመሪያ የመጀመሪያ ፊደላት ናቸው ማለት ነው ዛሬ በመጀመሪያ በመጀመሪያ ፊደላቶች ቃላቶችን መስረተን አይተናል ማለት ነው በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ